እንዴት አደርሽ ነው ሰላም ነሽ እንዴት ያለሽ እግዚአብሔር ይመስገን ሰላም ነው ደህና ነኝ እግዚአብሔር ወንድም አይነጋገርም ምን ሆኖ ነው እኔ እና ሰማብኝ አታትሽ የአእምሮ ዘገምተኛ ተብሎ ነበረ የአስራ አምስት አመቱ እንጀራ ነው የእኔ የማጎርሰው ውሃ ነው የእኔ የምሰጠው ድብሱንም ቀይረው ነው የእኔ በእጁ አይበላም አይነጋገርም አጃ መንጫውን አያውቅም ታስሮ ነው የሚውሉ ከምንም በላይ ጉዳተኛ ሆኜ ነው ያለሁት። በቃ መድኃኒዓለም እንግዲህ ደግሞ ሲነሳበት ቶኪያ ነው ሰው ይናከሳል። ሽንቱን አይቆጣጠርም፣ ሰገራውን አይቆጣጠርም፣ እንደ ውሻ ይናከሳል። ከምንም በላይ እያለቀስኩ እያነባው አሉ ከተወለደ ጀምሮ በሁለት አመቱ ምንድነው ስራ መስሏል። ጠላ ነበር አቁሜ ቁጭ እያለሁ ጠላ እየሰራሁ ነበር። ወደፊት የምኖረው ጠላ እየሰራሁ ነበር ማስታመም። አሁን ግን ጠላ መስራት ቀርቶ እንጀራ ጋግሮ መስጠት አቅቶ ነው ያለሁት። በአካል እየታየ ነው ያለሁት እና እንደ ውሻ እየተባለ ማለት ሰው የምቀይረው እያጣሁ ምንም እያፈሰስኩ ነው ያለሁት። የሌት የቀን ምንጣፍ ራሱ የለኝም። አንድ አሮ ብድር እስታማጥቼ ነው እየለበስኩ ያለሁት። ከምንም ካምንም በላይ ማዋየውና ማማክረው አባትም የለኝም ወገንም የለኝም። ብቸኛ ነኝ። አሁን እኛ ምን እንድናግዝሽ ትፈልጊያለሽ? በተቻላችሁ ያቅማችሁ፣ እናንተ ባላችሁት ማበለው በጭራሹ ከምንም በላይ የማበላው የለኝም፣ የማበላው ማጠጣው የለኝም። እርግጥ ይጎዳል፣ ግን በየደቂቃው ማታለያው እንጀራ ነው። ማጉር ሰው ካጣው እኔንም ይባላል። ራሱን ስል ህክምና ሞክሮ ነበር። አሁንም ሪፈር እንዲሄድ ተብሎ ነበር፣ አቅም አጥቼ ተውኩት። እንደዚህ ሲናከስ ሲባለ ሆስፒታል ይመላለሳል። የነርቭ መድኃኒት ይወስዳል። አስር ግራም መድኃኒት በቀን ይወስዳል። ጧት ስድስት ማታ አራት ይወስዳል። እኛ ትንሽ ነገር ማግዝሽ ብለን ነው እዚህ የተገኘነው እኛ እንደርሱ ያሉትን ጠይቁ እየተባለ እንላካለንና፣ ኮከቤ ትባላለች ከፈረንሳይ አገር ነች። አምስት ሺህ ብር ናት ለአንዳንድ ነገር እንድትሆንሽ ችንዝሽ ለልጁም የሚበላ ነገር አሁን ለጊዜው ግሽለት እግዚአብሔር ስጥልኝ። ፈጣሪ አንተንም እነሱንም በሰማይ በምድር ይጠብቅልኝ። የሰማይ ገነትን የምድር ማገኘትን ይስጥልኝ። አንተንም ሆነ የተራዳኝ ወገን በሰማይ ጌታ የምድር ማገኘትን የሰማይ ገነትን ይስጥልኝ። ከምንም በላይ አመሰግናለሁ አባቴ። እንደኔ ፈተና ያውጣ እንደኔ ከማልቀስ ያድናችሁ ሁላችሁንም። አሜን እሷንም የጠበቃት ያቆያት። እኔ በመረቅ አልችልም። ፈጣሪ መደግዲ